አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብተሰረፍ ይበል ማለት ነው እና እንዴት ናችሁ? ደህና ናችሁ ወይ? የኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ቀለል ያለና የሚያስቸግር ምሳ አብረን እንሰራለን ማለት ነው። እንግዲህ ብዙ ጊዜ እንዲህ ቤታችሁን ይለያያል ነገር ግን ይሄ ደግሞ ጊዜ ማይፈጅ በተለይለኛ ለማደም ቅመሞችዬ ሩዛችንም አምሮልን እኛም ደግሞ ሳንደክም የምንሰራው ምግብ ነው። የማሳያችሁ ቪዲዮን እስከ መጨረሻ ትከታተሉ። ለቤት አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። ለምታበረታቱኝም ደግሞ ቤተሰቦች ከልብ ነው የማመሰግነው። እና አሁን ቀጥታ ወዲያው ቪዲዮ እንሄዳለን ማለት ነው። እንግዲህ ቪዲዮ እዚህ ጋ ሽንኩርቴን ጨምራለሁ። ድስቱ ሙቋል እንደምታዩት ነው። ውሃውን ራሱ መጧል እንትኑ ማለት ነው። ስላልተመቸነው እንትኑ ማይዝ ማለት ነው። ሽንኩርታችን በደንብ ውሃውን እስከሚመጥ ማማሰል አለብን። የሽንኩርቱ ሽታኔ በነገራችን ላይ አልወደውም። ለዛው ነው መሰል ማለት ነው። እንደምታዩት ውሃ ምናምን የለውም ማለት ነው። በራሱ ውሃ እንደዚህ እንትን ታርኩ በኋላ ሌላውን ነገር ከዛ በኋላ ነው የምንጨምረው ማለት ነው። እንግዲህ እናንተም ደግሞ እንደ ፍላጎታችሁ እንደ ምርጫችሁ ነው መላችሁ። እዚህ ጋር ደግሞ ክሽብንት ወይም የሚያቃጥሉትን ቃሪያዎች አዘጋጅቻለሁኝ አብሬ የምጨምረው ነው ማለት ነው። ምሰራው እንግዲህ ቀለል ያለ እሩዝ ነው ብያችኋለሁኝ። እናንተ ሞክሩት። በጣም ነው እንትን የሚለው ጫውና። እዚህ ጋር እሩዝ ዜና ጥብ ያለው እዚህ ጋር የምጨምረው ዘይት ይህንን ሳመን ማለት ነው። የነሱ ሳመን ነው። በጣም ነው ምግብ የሚያጣፍጠው። በተለይ ብሪያኒያ ና መጅቡስ የምትሰሩ ከሆነ በጣም ነው የሚያጣፍጠው። ሞክሩት፣ በጣም ነው እንትን የሚልላቸው ማለት ነው፣ ምግባችሁን ያጣፍጥላችኋል። እንግዲህ ሽንኩርት ይኸው አልመቼ ብሎ ነው ጨምር ያለሁኝ፣ ያላሳያዎች ስላልተመቼ ነው። እንደዚህ ሁኗል፣ ቡኒ ሁኗ ማለት ነው። በጣም ነው የሚያምረው ከረኑ ራሱ። እንግዲህ እንደምታዩት ነው ውሃ በጎና ሞቅ ያለሁኝ፣ እዚጋ ሄል ጨመርኩኝ። እናንተም እንግዲህ ጨምሮ በጣም ነው የሚያጣፍጠው። ሽታውን ነጭም እንትን ስለሆነ አሁን ደግሞ የከተፍኩትን ከሽፕንት ነው አይደል የሚባለው። እንግዲህ በየቦታው ሊለይ ይችላል። እሱንና ቃሪያን ጨምርኮ የሚያቃጥል ሚጥሚጣ ነው አይደል የሚባለው። በሀገራችን በለው በለው ሚጥሚጣ ነው የሚባለው። እሱን ጨምሬ አለሁኝ እንግዲህ እንደ ሀርጌ በደንብ አንባስለዋለሁኝ። እንትን እስከሚበስል ማለት ነው። ቢያንስ የተወሰነ ቀይር እንዲል ከአረንጓዴነቱ እንደዚህ አድርጌ ካማስልኮት በኋላ አሙቅ ውሀ አሙቅ ያለሁ በጎን ማለት ነው። እንግዲህ አሁን ወዴ ተመልሻለሁኝ። በነገራችን ላይ በመሀል እየተቋረጠብኝ ነው እና እንግዲህ እንደዚህ አድርጌ ይኸው በስሏል። እንትኑ ራሱ ተቀይሯል። ከረ ነው ማለት ነው። በጣም ነው። እኔ በነገራችን ላይ ምግብ የማስለው ለምን እንደው አላውቅም። ምግብ ስሰራ ራሱ ጊዜ ወስጄ ነው እንትን የምለው ማለት ነው። እንግዲህ ውሀ ያን ውሃ ሙቅ ያለሁኝ ይጨምራለሁ የሚበቃኝን ያህል እኔ ሩዝ ስሰራ በተለይ እንዲ በስልብኝ ሙክክ ሲል ያስጣላል በጣም ነው የሚደብረው የምር በተለይ ሰው ፊት ለማቅረብ ትንሽ እንትንዳ ማለት ነው እና ውሃችሁን መጥ መጥናችሁ አድርጉ እንዳይበዛባችሁ ይህን ደግሞ ክሽብንቱ ምናምን ብዙ ማድረግ ትችላላችሁ አሁን ጫው ጨመርኩኝ እንዳትረሱ ማለት ነው እንደሚበቃችሁ እንደ ሩዛችሁ መጠን ጨምሩ። ያው ጨምሬ ያለሁ ውሃም የፈላ ስለሆነ ትንሽ ክዲና አርጌ እዚህ ጋ ደግሞ ሩዜን አጠፍ ያለሁኝ ውሃውን የዘፈዘፍኩበት ማለት ነው። አሁን ቀጥታ እንግዲህ የምጨምረው ሩዜን ነው። ምክንያቱም ውሃውም የፈላ ስለሆነ እንደምታዩት ነው። ሩዜን ጨመርኩ። ያው ብዙ አደለም ሩዝ ይህን ያህል እንትን ሚል አደለም። እንደዛ አርጌ ከጨመርኩ በኋላ አቀላቅለዋለሁኝ ውሃውም መጥናችሁ እንደምታዩት ነው። አሁን የኔ ውሃ ጨምርም ሌላም ይበቃኛል ማለት ነው፣ ምክንያቱም ሩዙ ብዙም ስላላ አይደለ፣ ይበቃኛል። ውሃችሁን መጥናችሁ ማለት ነው። ሩዝ ከመስራታችሁ በፊት እንትን በሉ። እዚህ ጋ ደግሞ አሳ ጥቤ አለሁኝ፣ ለሁለት ቆርጫው ቆየ። ከዛ አሰብኩና ማለሽ የታውኩት ማለት ነው። እንግዲህ ጫው እየነሰነስኩበት ነው እኔ። አሳ መጠም ሰው በዚህ መልኩ ነው ማለት ነው። ቆዳው አልተላጠም። ውስጡም ብቻ እንትኑ ሰንጥቄ አጥቤ፣ ያው ጫው እየነሰነስኩበት ነው። በጣም ነው የሚጣፍጠው። እንግዲህ ያው እንደ አሰሪዎቻችሁ እንትነው እንደዚህ አድርጋችሁ ብትሰሩት በጣም ይጣፍጣል። የምር ነው ምላችሁ። በተለይ እንዲኔ አሳ የምትወዱህ እኔ እንጃ ልነግራችሁ አልችልም። እኔ እንታውትና ሰዎቹ በጣም ነው የሚወዱት። ይሄንን እንትን ማለት ነው እንደዚህ አድርጌ ነው እንትን ምለው አጣጥቤ። ቆዳው አልተላጠም እንዳለ ነው ማለት ነው። ምክንያቱም እንትን ስለው እንግዲህ እዚህ ጋር ብረምጣዴን ጥጃ አለሁ። ይሄው ሞቋል፣ እንደምታውት ነው እንደዚህ አድርጌ ነው የምሰራው እኔ። ይሄኛውን ልተወው ነበር የቆረኩት ግን መልሼ ሀሳቤን ቀይር፣ ይሄው መልሼ እንትን አልኩ ማለት ነው። ብረምጣድ ጥጃ አለሁ። በፊት ስለሞቅ እንትን ስላለ ነው ግሉ አልሞቋል ማለት ነው። እዚጋ ደግሞ ሩዜ ይኸው እንደምታዩት ነው። በዚህ መልኩ ሆኗል ማለት ነው። በጣም ነው የሚያምረው። የዋላማ ስልም ታሌንትን ለማለት ነው ለማሳየት እናንተ ማለት ነው። በጣም ነው የሚያምረው ነጭ ሩዝ ብቻውን ከምንሰራ እንዲሁም እንደዚ ማድረግ ነው የሚሻለው። እንግዲህ ይኸው እንደምታዩት ነው አሳዬ፣ በዚህ መልኩ ደርሷል። እንደዚህ ያረኩ ነው የሚሰራው የምር በጣም ነው ቀላል ነው። ሞክሩት ሁላችሁ ማለት ነው። ሩዜ ደግሞ እንግዲህ እንደምታዩት ውሃ ተቀጠቀጠ በጣም ነው የሚያምረው። ውጥ አልተሰባበረ ምናላለ በቁመቱ ማለት ነው በቁመቱ ነው የሆነው። ሲያምር ማሻአላ ተባረካላህ ብያለሁኝ። እና እንደዛ ማለት ነጭ ሩዝ ዝም ብላችሁ ሳምሰሩ በተለያየ ሰበ የሚሰራሰት እንደዛ አርጋችሁ ብትሰሩ በጣም ነው የሚያምረው ምግባችሁ። ሲበሉ ተራስ በጣም ነው የሚጣፍጠው። እንግዲህ እንደዚህ ሆኗ ማለት ነው። አብዛኛው ቤት እንደዚህ ይወዳል። እንግዲህ ሀሳይም እየበሰለ ነው እንደምታዩት ነው። እንደዚህ አድርጊ፣ እንደ ሀገራችን እንደ በብረ ምጣድ ነው የሚጠበሰው። በጣም ደስ ይላል። እንደምታዩት ነው ማለት ነው። ሁላችሁ ሞክሩት በየቤታችሁ ማለት ነው። እዚህ ጋር ደግሞ ለአሳይ ማኖሪያ ሰሃን አዘጋጅቻ አለው። ከዛ ደግሞ የቆራረኳቸውን ለውጣና እሱ ልጨምር። ያው ቀስዲር በቀስዲር እንዳይበርድብኝ እጠቀልለዋለሁ ማለት ነው እና እንግዲህ ብዙ ጊዜ አሳ ቶ ለማይበሉ ከሆነ እንደዚህ አድርጋችሁ ብታኖሩት ጥሩ ነው፣ አይበርድባችሁ ማለት ነው። እንግዲህ በአንድ ስልክ እጅ በአንድ እጅ ስልክ በአንድ እጅ ስራ ይታያችሁ ማለት ነው፣ ማይሆን ነገር ነው። እና እንግዲህ እንደዚህ አድርጌ እየጠቀለልኩ ነው። ምክንያቱም ስለቆረኩት ሊያስቀምጠው ነበር ግማሹን፣ ግን ከዛ መልሼ ሀሳቤን ቀይሬ ጠበስኩ ማለት ነው። እንግዲህ እንደዚህ አድርጌ ይሄ አሳ ይበስሏል። በዚ መልኩ ነው እንግዲህ ጨርሻለሁኝ። እንደምታዩት ነው። አሳይም ጨረስኩ። እንግዲህ በጣም የሚያምር ነው። የምር ብታውስ ሲጣፍጥ ሞክሩት ማለት ነው። ማዲያማቻችሁ ሽካሏችሁ እንደዚህ አድርጋችሁ ሰርታችሁ ሞክሩት። ሩዚም ደግሞ እንደምታዩት ነው። በሰለልኝ በጣም በሚያምር መልኩ ማሻአላህ፣ ተባረከላህ ረዛዝ ነው የሆነው። እዚ ጋ ደግሞ እንግዲህ እንደምታዩት ደቁ ለምሳ ስለሆነ እዚህ ጋር ደግሞ እንደምታዩት ደግሞ ከድራ ረጠብ ረጊ በጤ አርጌ አዘጋጅቻለሁ እና እንግዲህ የዛሬው ምሳዬ ይህን ይመስላሉ። ዲ ቤተሰቦች ስለምትከታተሉኝ ከልብ አመሰግናለሁ። ላይክ እና ሽር እያደረጋችሁ አሁኑም አበረታቱኝ። የእናንተ ኮመንት የእናንተ አብሽሩ ለእኔ ብርታቴ ስለሆነ ሁላችንም አመሰግናለሁ። ሩዜም ይኸው አልቋል። በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።